የቤተ እምነትና የህብረ ብሔራዊነት ማዕከል ከኢትዮጵያ ቀደምት የስልጣኔና የጥበብ ምልክቶች አንዷ የሆነችውና በታሪካዊ የልዕልና ጉዞ ላይ የምትገኘው ጎንደር ሶስተኛ የኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ ዝግጅት አካሂዳለች። የንቅናቄው አካል የሆነውን ክልላዊ ኤክስፖ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደና የኢንዱስትሪ ሚኒስትር መላኩ አለበል እንዲሁም የክልሉ ከፍተኛ አመራሮች በተገኙበት ኤክስፖ ተከፍቷል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ታምርት ንቅናቄ የኢትዮጵያ ማንሰራራት ማሳያ ነው ብለዋል። ኢትዮጵያ ታምርት የኢትዮጵያን ማንሰራራት ከሚያሳዩ ትምህርቶች መካከል አንዱ ነው። ኢትዮጵያ አምራችም ሸማችም መሆን ነው ያለባት ሲሆን በብዙ የምታምርት በጥቂቱ የምትሸምት እንድትሆን ነው እየሰራን የምንገኘው። ኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ መርሃ ግብር በጎንደር ከተማ ሲካሄድ ወደ ትናንትም፣ ወደ ዛሬም፣ ወደ ነገም ያሳየናል። ስልጣኔ መሰረት ይዞ ሀሳብ አመንጭቶ ስርዓት ሰርቶ ከተማ ገንብቶ የኖረባት ሀገር ናት ጎንደር። ጎንደር እንደ አዲስ እየተወለደች እንደ አዲስ እየተሰራች እንደ አዲስ እየፈካች ያለች ከተማ ናት ብለዋል ምክትል ጠቅላይ ሚኒስትሩ በንግግራቸው። ጎንደር ግን እንደ አዲስ እየተወለደች እንደ አዲስ እየተሰራች እንደ አዲስ እየፈካች ነው። ጎንደር ሲተርት ታዝቦ ታዝቦ የቆረጠ እለታ ጎንደር ያን ጊዜ ነው አልሞ የሚመታ እንደተባለው ህዝቡ ታዝቦ ታዝቦ አሁን ነገሩ ገብቶታል። አሁን ቆርጧል። የበረሃ እርሻ እንጂ የበረሃ ሽፍታ አያስፈልገኝም ብሏል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የኢትዮጵያ ታምርት ንቅናቄ መንግስትንና ባለሀብቱን ያቀራረበ ነው ብለዋል። እዚህም መንግስትና ባለሀብቱን አቀራርቧል። ባለሀብቱንና የፋይናንስ ተቋማትን ፊት ለፊት አገናኝቷል። በተለይም ደግሞ በባዛርና ኤግዚቢሽን አማካኝነት አምራቾች ምርቶቻቸውን ሸማቾች ደግሞ ሊገዙት የሚፈልጉትን ቁስ እቃ ለማየት እድል ፈጥሮላቸዋል። ወደ ውጭ ሀገር የሚላኩትንም ሆነ የተኪ ምርቶችን የምርት መጠንና እንደዚሁም ደግሞ የሚያስገኙት የገንዘብ መጠንም ከጊዜ ወደ ጊዜ እየጨመረ መጥቷል። በተመሳሳይ መልኩ እና በዚሁ ትይዩ የስራ እድልና የቴክኖሎጂ ሽግግርም እንዳስገኘ ቀደም ሲል በባዛርና ኤግዚቢሽኑ ከተመለከትናቸው ምርቶች መታዘብና መታዘብ እንችላለን። በተጨማሪ ምክትል ጠቅላይ ሚኒስትሩ በጎንደር የሚገኘውን ቲቲኬ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ፋብሪካን መርቀው ከፍተዋል። ፋብሪካው በ373 ሚሊዮን ብር ወጪ የተገነባ ሲሆን በቀን 120 ቶን የአኩሪ አተር ዱቄትና በከፊል የተጣራ ዘይት የማምረት አቅም አለው። ፋብሪካው ለበርካታ ዜጎች የስራ እድልን የፈጠረ ሲሆን ምርቶቹን ወደ ተለያዩ ሀገራት ይልካልም ተብሏል።